ሰላም እንዲ ናችሁ። ዛሬ ደግሞ በጣም ለየት ያለ የሽሮ ወጥ አሰራር ነው የምናየው። በመጀመሪያ መጥበሻችን ላይ ዘይት እናግላለን። ከዛ በኋላ ሽንኩርታችን እንጠብሳለን። ሽንኩርቱ ከተጠበሰልን በኋላ ቲማቲም ነው የምንጨምረው። ከዛ ነጭ ሽንኩርት እናደርግና በደንብ እንጠብሰዋለን። ከዛ በኋላ ሁለት የሾርባ ማንኪያ የሚሆን ሽሮ ነው የጨመርኩት። ከዛ እንደዚህ ሽሮን በደንብ አድርገን እንጠብሰዋለን ከዛ ከተጠበሰልን በኋላ ውሃ ቀስ ቀስ እያደርግን እንከልሳለን ማለት ነው። ከዛ እንደዚህ በደንብ ተንተክትኩ ሲበስልልን ሽሯችን የተቀቀለ ድንች እንጨምርበታለን። ከዛ ጨው፣ ቆንዶ በርበሬ እንዲሁም ቃሪያ እናደርግበትና ና እናንተከትኳለን ማለት ነው። ከዛ በኋላ ቱና እናደርግበታለን። ከዛ አሁን ሽሯችን እንግዲህ ሬዲ ሆኗል ማለት ነው። የእውነት ነው ምላችሁ፣ በጣም ነው የሚጣፍጠው። ሁላችሁ ሞክሩት። አንዴ ሽሮን እንደዚህ ከሰራችሁ ሁሌ እንደዚህ ነው የምሰሩት ማለት ይቻላል። ስለዚህ ሁላችሁም ሰርታችሁ ሞክሩት ትላችኋለሁ። አዲስ አካውንት ስለሆነ ደግሞ ሰብስክራይብ ማድረጋችሁን አትርሱ ባይ